ጊዜ ነው። ሀሳብ ይቻላል፣ እንደዚህ ይቻላል። እንትን ነው መቅረት አልችልም። የምር ይደብራታል። አስበሃል? ሀይሚ ብሩክ እንጥላዋ ዋሳ ልትሄድ ነው። ብሩክ በጣም አዝኗል። ያለ ሀይሚ ታውቃላችሁ፣ ምንም ነገር አይሆንለትም፣ አይበላለትም አይታኘክለትም፣ አይጣጣለትም። እንዳትጠለፍ ብቻ ፍራ ብሩኬ። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ ጋር በጣም ደህና ነኝ የኔ ምርጦች፣ የኔ ፎንቆች፣ የኔ ሁሉ ነገሮች ማለት ነው እና እኔን የምትወዱ የምታከብሩ የብሩኬ ና የሀይሚ አድናቂዎች እንዲሁም የኔ አድናቂዎች ፕሊስ ቪዲዮንስ ላይክ በማድረግ ጀምሩ። እንዲሁም ሰብስክራይብ ያላደረጋችሁኝ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ ማለት ነውና ያው ዛሬ ከቅመሟን ጀምር የኔ የልብ ኳውያ ማለት ነው። አንደኛ በጣም በጣም በጣም እምር ብሎብሻል። በጣም እምር ብሎብሻል። ሁለተኛ ደግሞ እንኳን ደስ አላችሁ ትናንት ስላሸነፋችሁ ጌሙን። በጣም በጣም ደስ የሚል ጌም ነበረ። በቃ አንድነት የታየበት ፍቅር የታየበት በቃ ሁሉ ነገር የታየበት አንዳንድ ጊዜ የሰው መወደድ ይስጣችሁ። ሰው ሲወዳችሁ ነው ትልቁ ነገር። ሰዎች በዙሪያችሁ ምን ያህል ሰዎች እንዳሉ ታውቃላችሁ። ና በቃ የሰው ፍቅር ይስጣችሁ ነው የሚባለው። ብሩክ ምንዳለው ያው አሁን ቢዚ ስለሆንክ ነው ለእሱ ጨፈር አለው ብሏል። እውነት ነው መጨፈርም ሲያንሰው ማለት ነው እና ክበርልን ክበሩልን የምንለው እነ ብሩክ ና ይና ሀይሚ ቤተሰቦች ያው ሲቀጥል ሀይሚ የቤተሰብ ሰርግ አለባት እና ዘመር ነው። ኦልሬዲ መሰለኝ የፋሚሊ ሰርግ ነው። እና ያው እንትን ነው ልትሄድ ነው አዋሳ ከቤተሰብ ጋር ማለት ነው። እና እና ደግሞ እንደ አጋጣሚ ደግሞ ከነገ ወዲያ ደግሞ ነገ ደግሞ የነብሩክ ብሩክ የሴቷ ቤት ቅልቅል መልስ አለ ማለት ነው። ቅልቅል የቤት ዘመድ ማለት ነው። እና ያዛ ይደገሳል እና በጣም ግራ ገብተዋታል። ከባንክ ከየትኛው እንደምትው ማለት ነው። እና ያው እነ ብሩክም ቤተሰብ ናቸው። እዛም ደግሞ በጣም የማይቀየርበት ወሳኝ ቤተሰብ ነው። ከሰው ትቀያየ ማለት ታቃላችሁ። ሰርግ ካልሄዳችሁ ምን ካልሄዳችሁ እና ያው እዛ ለመሄድ ነው። ዛሬ ብሩክን ለመሰናበት ነበር የመጣችሁ ማለት ነው። ትልቁ ነገር ዋናው ብሩክ የመረዳቷ ነው ትልቁ ደስ የሚለው ነገር ማለት ነው። ለምን ከምንም በላይ ይደብረዋል ምናምን ብላ ነበር። ያው ታቃላችሁ ማለት ነው ምንም ቢሆን የለመዳችሁት ሰው ሲጠፋባችሁ ስትለዩት አብሮ ቪዲዮ መስራት የለመዳችሁት ሰው በጣም ነው የሚናፍቃችሁና ምንሰራት በጣም ነው የደበራትና በፍቅር ነበር እንትን የዛሬ ጸባይዋ ግን ደስ አይልም ማለት ነው። ና በቃ ሆን እኔ እንቧይ ሁሉን የመጣው ማለት ነው አስባችሁታል እንትን ብላ ቻው ምናምን ስትለው በቃ እያለ ራስን ጠብቅ ተንከባከብ በደንብ። ሀይሚ ግን አገላለጽሽ ዳራቀን ሳይሆን ለሁለት አመት እምትሄጂን እምትመስይው ማለት ነው። በቃ ራስን ጠብቅልኝ ምግብ እየበላክ ውሃህን በደንብ እየጠጣ እየሰርጉ እንፋንተ የኒንም ብላልኝ ምናምን ስትል በቃ በቃ እንዴት እንዳሳዘነችኝ ማለት አንጀቴን የበላችኝ ማለት ነው። እና ደስ ይል ነበረ ማለት ነው እና ብሩኬ ያሳቀኝ ነገር እንደ ልትሄጂ ነው። እንደ ያላጥን አውልቲ ሰርጉ መቅረት አይችልም። ቀጣይ ሳምንት ማድረግ አይችልም። እንደ ፈረስኩ እን ብሩኬ ወጪን ትችሏለ። የደገሱበትን ወጪ ወጪ እዛ የተደገሰበትን ወጪ ትችሏለ እንደ

በቅ ቀሪ ወጪው እየተደገሰው ጠላው ምናምኑ ምናምኑ ሊቀር ማለት ነው። አይ ብሩኬ ትገርማለክ ማለት ነው። በጣም ምትገርም ሰው ልክ ማለት ኤኒዌይስ እኔ የብሩክ እንትን ነውና በጣም በጣም በጣም በቃ በጣም እንደምናፈቀው ሀይሚ ካሌለች በጣም እንደሚደብረው ምናምን ተናግሯል። እና ና ደሳለህ እንዴ ምናምን ስትለው እንዴ፣ እንዴ ደበረህ እንዴ ምናምን ስትለው አረ እንዲሁ ደሳለኝ ምናምናት። እንዴት አይደብረውም ሀይሜ፣ ምን አይነት ጥያቄ ነው እንዴ? ብሩክ አሁን አስባችሁታል ያለ። በፍጹም እናንተ ተነጣጥላችሁ እኛ ማየት አንፈልግም ማለት ነው። ብሩክ ያለ ሀይሜ ሀይም እያለ ብሩክ በቃ በጣም ያስጠላል። የእውነት በቃ ተለምዳችኋል፣ ሰው ሁሉ አንድ ላይ ነው። ኢቨን እንኳን እናንተ አንድ ቀን እንኳን ተሳስታችሁ ለብቻችሁ እንኳን ፎቶ ስለጉ እንዴ የጎደለ ሰው አለ እንዴ ምናምን በቃ ማይሆን ነገር ነውና፣ አንደኛ ይሄ ቪዲዮሽ እራሱ ቀድመሽ መናገርሽ እራሱ በጣም ብስልነትሽን የሚያሳይ ነው። አያችኋል፣ እንዳንጨነቅ ለኛ ብላ አስባ እንደዚህ ብላ መታ መናገሯ ራሱ ሪስፔክት ማለት ነውና፣ በጣም በጣም ደስ ብሎናል ማለት ነውና። ያው ብሩክን ይዘሹ ብትዩ ደስ ይላል፣ ግን ብሩክም የራ የወንድሙ ፕሮግራም ያለው ሰርግን ያለበትና ያው ይረዳል። ያው እዛም ደግሞ ዘመድ ነው ግድ ነው መሄድ አለብሽ። ለምን ይቀየሙሻል፣ ቤተሰብ ናቸው። ደስ የሚለው ነገር የነብሩክን ባለፈው ስሊሄሽ ነቲንግ ምንም ችግር የለውም፣ ቀላል ነው አትጨነቅ። ይሄን ያል ባልሄድሽ፣ የዙን ግን ገና ለመጀመሪያ ጊዜ መሄድሽ ነው ሰርጉን ሄደሽ መልሱን ብትቀሪ እኮ ችግር የለም። ሰርጉን ቀርተሽ መልሱን ብትመጪ የሚት ኦኬ ኖርማል፣ ችግር የለውም ማለት ለምን ከሁለት አንድ ቢሆን ሁለቱን የሚሄድ ጥሩ ነው። ግን ሰው ናችሁና ከሁለቱም ላለማዳላት እዛ እንድሄዳለች እዛ እንድሄዳለች እኩል እኩል ማለት ነው። ግን የሚከብደው አሁን ለምሳሌ ኢሞሽን ማስረዳቷ፣ ወንድሞቹን ምናምን ወንድሞቹን ማስረዳት ምናምን ይከብዳል ማለት ያ ያ ነገር ነው እንጂ ትንሽ ከበድ የሚለው እንቺ ችግር የለውም። እና ያው በጣም በጣም በጣም በጣም እንጃ ቅፍ አርግተው ማለት ነው። እኔ እንጃ ምን ብዬ ልንገራችሁ። አሳዘነኝ አሳዘነኝ። ብሩክ ማለት እሷ ራሷ አሳዘነኝ። በጣም ነው እየደበራት ነው። ጥላው የምትሄደው ማለት ነው። የእውነት እኔ እንጃ እስከ ሶስት ቀን ራሱ መቆያ መስለኝ። ናፍቆት አሳብዷት ትመጣለች፣ እርግጠኛ ነኝ ማለት ለምን። የዛሬ አንድ ለምን ቆየህብኝ ምናምን እንኳን አላለችውም ልትሰናበተው ምናም ሁሉ ጊዜ እንደዚህ ይሁኝ፣ ሀይሚ። እንደዛ ኮንሽበት ደግሞ ፍቅር ይቀንሳል። እውነት ነው ባይዘቢ። ማለት ከቤ ካበዛሽበት እህቱ ለምትመስል አትንከባከቢው ማለት ነው እና እንትን አትንከባከቢው ኤኒዌስ እንደዛ ነው የምልሽ ማለት ነውና ዛሬ ጸባዩ ደስ ይላል፣ ምናምን ጸጉሪ ጸጉራን አምሮባታል። በመሳሌ ሁሌ አይደለ እንዲህ የምትሰሩ ለየት ያለ ነገር እኮ አላደረግሽም፣ ግን ኦልሬዲ አምሮብሻል ብሎሻል ማለት ነው። አምሮብኛል፣ አምሮብሻል እንዲላት ወዲ ትላለች፣ ወዲ ታረጓለች፣ አይኗን ታስለመልሟለች፣ ታስለመልመለች ምን ብዬ ልንገራችሁ? ማለት ነውና ኤኒዌስ ሀይሚሻዬ አምሮብሻል፣ ቆንጂ የሆንሻል ግን እንዳትጠለፊ ጋሽም ግን ግን እኔ አሁን ዛ አሁን ብናገር ትሰድቡኛላችሁ ማለት እሱ ሌላ ቀን አወራዋለሁ። ማለት ግን ግን ሀይሚ ተሳስታ የሆነ ነገር አወርታለች ዛሬ ላይ ማለት እና ስለ ጥሎች ሲያወሩ ያንቺ ጥሎች ከጋቢና ከምንድን ያላት ከጋቢና ከምን አያልፍም ስላት እኑን ማራን እናመጣ ማራን ቆርጥ ምናምን አላት። ከዛ በኋላ አይታወቅም እኮ እንዴ፣ ብሩክን ለመተው አስበሻል እንዴ? እንዲ እኛ ሞተን ቆመን ነው። ከብሩክ ውጭማ በፍጹም ማይታሰብ ነው ማለት ጨረቋማት ነውና፣ ኤኒዌይስ ያው ብሩክና ሀይሜ ከተዋወቁ ራሱ አንድ አመታቸውን ዳግማ ትንሳኤ ዕለት ነበረ፣ አንድ አመታችን ቪዲዮ ከለቅክ ምናምን ብላ እያወራሽ ነበረና፣ ኦልሬዲ ያው አንድ አመታቸው አልፏል። ያው በአንድ አመት ውስጥ ብዙ ጣውረዶች፣ የስኬት አመት ሆኑላችኋል፣ አብሶ ብሩክ መኪና የገዛበት ብዙ ነገር ያደረገበት ወንድሙን የዳረበት ነውና እግዚአብሔር ክብሩን ሁሉ እሱ ሳያድንላችሁ እግዚአብሔር ሲቀድም በህይወታችሁ ሁሉ ነገር አልጋ ባልጋ ይሆንላችኋል። ና እቺ ቅመምቅ ደግሞ በህይወትህ ስለመጣች እግዚአብሔርን አመስግን። ነገሮች ሁሉ በእድል እድል በድል ብቻ ተከፈተ ተከፈተ የተዘጋ በሩሉ ተከፈተ ማለት ነው። ና ይህ ነው የመለክ ማለት ነው። ና ቡርኬ ሀይሚሻዬ በጊዜ ተመለሺ፣ ራስሽን ጠብቂ፣ ከቡርኬ ጋር ቶልትሉ ማውራትሽን እንዳትረሺ። ባ ወዳችኋለሁ። ላይክ ማድረጋችሁ እንዳትርሱ።